አሰላሙ አለይኩም ወራህመቱላሂ ወበረካቱህ ወድና የተከበራችሁ የአሚናቲቭ ቻና ቤተሰቦች፣ ሰላም ሌት ናችሁ። ከሪጋ ብዙ ሰላም። አልሐምዱሊላህ። ዛሬም እንግዲህ እንደተለመደው የትራስ ልብስ ይዤላችሁ ማለት አለብኝ። በቅድሚያ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ይሄ ትእዛዝ እንግዲህ የምሄደው ወደ ጊራና ከተማ ነው ማለት ነው። ጊራናን አብዛኞቻችሁ ታውቁታላችሁ። ልግቷን በዚሁ አጋጣሚ አይታችሁ ለምትወዱት አልጠራጠርም ማለት ነው። ዛሬ ሄጀላችሁ የመጣሁት ምን ብላት በክሬም ነው፣ ብላት በክሬም እነዚህ ቤቢ ትመስላለች። ይሄ ጨርቅ አንደኛ ጨርቅ ነው፣ እንግዲህ ጥንካሬም ውበትም አለው። ቤቢዋ ዙሪያውንም መሃል ላይም አንድ ማለት ነው። በጀባ እንደምታይ ገለ ያለው በጣም ነው የሚያምረው። ጥንካሬ ውበቱም አለው። እናንተ በፈለጋችሁ ከለር ዲዛይን እንሰራላችኋለን። ይሄም እንደ አይነት ከፈለጋችሁ ይሄንንም ብቻ እንደ እናንተ ትዕዛዝ ነው እኛ የምንሰራው ማለት ነው። አድራሻችን ወሎ ከሚሴ ነው። በየትኛውም ቦታ እንልካለን ማለት ነው። የፍራሽ ጋር በሙሉ አላት። የፍራሽ በሙሉ ነው። አብዛኛውን ጊዜ የምንሰራው ነጭ ነገር ቆሻሻን ስለማይችል የፍራሹን እንደዚህ በሙሉ ነው የምንሰራው። እዚህ ጋር ደግሞ አባ መጣፋለው ማች የሚያደርግ ብላክ ከለር ነው። ሁለቱ አራት ነው። እንዳንተ በፈለጋችሁ ሳይዝ ተራስፍቱ ጋር ማች አድርገን እንገዛላችኋለን ማለት ነው። እዚህ ጋር ደግሞ መጋረጃ አለ። የፍሬንች ነው። ትልቅ ነው በጣም እንደምታዩት። ቦታው ትንሽ ገደብ ስላደረገው ነው እንጂ በጣም ትልቅ ነው። እንደምታዩት ማች ነው በጣም ሁለት አድርገን እንሰራላችኋለን ማለት ነው። ቪዲዮን እስከ መጨረሻ አዩት። ከወደላችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። በአለም እየደረሰ ስለሆነ ለቤተሰቦቻችሁ፣ ለቤታችሁ ማሰራት ማዘዝ የምትፈልጉ ሰዎች ስልክ ከስራ አስቀምጣለሁን። በኢሞ በቴሌግራም በዋትስአፕ ማናገር ትችላላችሁ። ቪዲዮን እስከመጨረሻ አዩት። ላይክ፣ ሸር፣ ሰብስክራይብ አድርጉ። ቀጣይ ቪዲዮ እስክንገናኝ ሰላም አለይኩም ማቶ ያል